ነገሮችን ያልኳቸው ሰው እሱ ነው ማለት ነው። ኤርሚ ይባላል። ሮታ እንደው እንዴት እንዲህር ጉዞ ነሽ ጓደኛ ትይዣለሽ? ፍቅረኛ ትይዣለሽ ብሎ የጻፉ ኮሜንትም አይቼ ማለት ነው። ኮሜንት አጠሮች አቤት ችኮላ። ከመጽሐፉ ውጪ ያለውን የውጫዊ ገጽታውና ማለት ነው፣ ውስጥ ላይ ያለውን ሳታዩ ሰበርበርበር ለኮሜንት ምንድን ነው ማዳመጥ እንልመድ፣ ቤተሰብዬ እና ሩትዬ እንግዲህ እንዳያቸኋት ኤርሚያስ ከሚባል ወንድማችን ጋር መታለች። ይሄ ልጅ በነገራችን ላይ ቤተሰብ በጣም የማቀው ፊት ነው። አይ ቲንክ ሚዲያ ላይ ምሳሌኝ የማቀው ግን እንደው በዚህ አጋጣሚ ማነው ይሄ ልጅ የሚለውን ለመለየት ስለምፈልግ ከኮሜንታተሮች ማለት ነው ያወቃችሁ ኮሜንት አድርጉልኝ። አይ ቲንክ የሚዲያ ሰው ይመስለኛል እና ሰላማችሁ ይብዛልኝ ውዴ ቻናል የቤተሰቦች በመላው ዓለም የምትገኙ ኢትዮጵያውያን ኤርትራውያን ወገኖቼ። እሺ ሩታ ዛሬ እንደዚህ በመምጣቷ አብዛኞቻችሁ ተከፍታችኋል። በኮሜንት ሩታ አርጎዝ፣ እንደዚህ ሆነሽ፣ ምን ሆነሽ እረው እያሉ ነበረ ማለት ነው አብዛኞቹ። እኔ ግን ያው አብረሽ እንደዚህ አርጎ ቢመጣ በደንብ ይበልጥ እንደምንጨረጨር አውቀዋለሁ። አይኖዛት ግን ሩታ ገና መግቢያዋ ላይ ታችሁ ከሆነ ሳታዳምጡ ኮሜንት ያደረጋችሁ ልጆች ለናንተ ነው ይሄ። መግቢያዋ ላይ ታችኋታል። ምን እንዳለች ተይዟል፣ የራሱ ህይወት ያለው ሰው ነው ኖርማሊ፣ ጀስት ፍሬንድ ነን ብላለች። ባልየው ጋሽ አብርሃም ሩታችንን ተንከባክቦ ፍቅር ሰጥቶ እንደባል እሷም ብቻ ሳይሆን አዲሱንም እንግዳ ጽንሱንም ስላልተከታተለ ስላልተንከባከበ ሂድበት ባልንበት መንገድ ሳይሆን በማየው መንገድ እየሄደ እያስቸግርን እዚህ ደርሷልና እቺን የሚንከባከባት ሰው ያስፈልጋል። ኖርማሊ እንደ ወንድም፣ እንደ ቤተሰብ ከቤተሰቦቿ ውጪ ፈታ ብላ ከሰው ጋር ተጫወታ ስቃ መግባቷ እሷን ባለጊ አስብላት? ገባችኋል? ቤተሰብዬ፣ እስቲ ምኑ ጋር ነው ባለጊ የሚያስብለው? ሩታን ዛሬ ብዙዎቻችሁ በኮሜንት እያላችሁ ነበርና፣ ቆይ ምኑ ጋር ነው ያጠፋችሁ? ይሄ ልጅ ፍሬንድ አርጌው በቃ ህይወቴን ከሱ ጋር ልኖር መጥቻለሁ፣ አለች አላለችም። ደግሞ እንደማታረገው ታውቃላችሁ፣ እንደው እናንተ ራሳችሁ ዝም ብላችሁ ስታካብዱ እንጂ አንዳንዶቻችሁ ማለት ነው። እንዴ ሩታ እንደዚህ በቀላሉ የራሷን ውስጧን ልቧን እንዲ ባንዴ ከአንዱ ወደ አንዱ ስጠት የምታረግ ሴት እኮ አይደለችም። እንዴ ምን ሆናችሁ? አልተው እንጂ ባል አላት እኮ። ባሏ ጋር እኮ ፍቺ አላደረገችም። ከባሏ ላይ እኮ ደግሞ ልጅ ይዛለች በሆዷ። እና አሁን ላይ እሷ ምን እንደፈለገች ተረዱ። በቃ ፈታ ማለት ፈታ ስላችሁ ጤናማ በሆነ መልኩ እንደ ጓደኛ ከምታውቀው ሰው ጋር አብራ መጣች። ኖርማሊ ያስቃታል ያወራታል። ባለትዳር ነው፣ ህይወት ያለው ሰው ነው ይሄ ሰው እና ወደ ሌላ ሳይዳ አትግቡ ማለት ነው፣ ሌላ ሳይዳ አትያዙ። ዛሬ ሩታን የደገፋችሁ ሰዎች ምን አይነቶች ናቸው ናችሁ ያሉም አሉ። እና እኔ በበኩሌ ስታለቅስ ስለ ስለከረመች አሁን ላይ ጤናማ በሆነ መልኩ እንደዚህ ፈታ ብላ መምጣቷ ነውር ነው ብያለሁ። አስብ፣ ነውር ስራ ይዛልን አልመጣች። ምን አድርገች? እስኪ ምን አየችሁበት ከዚህ ቪዲዮ ላይ? እንዴ ሁሌ አልቃሻ ሆናትም ጠሷ ሁሌ ማልቀስ አለባት? ጨዋነቷን ደግሞ እኛ እንደዚህ የተማመንባት በቃ ይኸው፣ ስንት ዓመት አብረን እኮ አብረንኮ ከሩታ ጋር ስንት ዓመታችን ማለት ነው። አቋሟ ግልጽ ነው፣ አካሄዷም የእውነት ነው። እንደዚህ ደግሞ ውስልትና ህይወት ውስጥም የገባሽ ልጅ አይደለችም አትገባምም ዴ ይሄን ያህል ሃይምሮ ቢስ አረጋችኋት እኮ አንዳንዶች ምን ነካችሁ? እና የተረዷት ወገኖች ተረርተዋታል። የተረዳችሁኝንም ቴንኪው፣ ብላለች ያው እሷ በላይ ችግሯን የሚያውቅ የሚረዳ የለም። እንዲሁም ደግሞ በችግሯ ሰዓት በችግሯ ሰዓት በሀዘኗ ሰዓት ያጽናኗትን ብዙ ልጆች ነበሩ። ስቲል በውስጡላ እና ትክክል። በቃ መጽናናት ያለባት ሰዓት ነው። የሆነች ያለችው ነገር አብዛኞቻችንን አናዶናል፣ አበሳጭቶናል። እሷ ደግሞ በሁለት ነገሮች ላይ ተጨማሪ ችግር ውስጥ ነበረች እና ያልተረዳችሁኝ ግን በእኔ ቁስል ውስጥ ሆናችሁ ስላላያችሁት ነው ብላለች። አብዛኛውን ጊዜ መፍረድ ከባድ ነው ወገኖች፣ ከን ይጨምር እንደ ልባችን የተመቸንን ሀሳብ እንሰጣለን፣ ግን እነዛ ሰዎች ላይ ያለውን ነገር አንረዳም እና ዛሬ ባመጣችሁ ቪዲዮ ላይ እንግዲህ ከኤርሚያስ ከወንድማችን ጋር ስትመጣ ምንም አዲስ ነገር አልተፈጠረም። መሀል መሀል ላይ እሱ ጣልጣል ያረጋቸው ነገሮች አሉ እሷን እንደመፈለግ አይነት የሚመስሉ ግን ውሸት ነው። ጀስት ሆም ብለው ነው ድንገራችሁን። ይበቃ እንዳታምኑ ማለት ሌላ ነገር አለ ወይ? ሌላ ነገር ይኖራል ብላችኋት ታስቡ እንዴ? ምን ሆናችኋል? እሷ እኮ ይሄ አሁን ወደ ውስጥ ያለውን ፅንስ እየተንከባከበች ብትችል እስትራስ የተባሉ ነገሮችን ካጠገባ ማራቅ ነው ምፈልገው። እንዳያችኋት ስትናገር እንደሰማችሁ አማለት ነው እኔ በዚህ እድሜ ስኳር፣ በዚህ እድሜ ግፊት ታማሚ ልሆኖ መድኃኒት ቃሚ ልሆኖ ያለች፣ ትክክል አዎ። አሁን ላይ በነገራችን ላይ ቤተሰብ ማለት ነው እነዚህ በሽታዎች ህፃን አይሉ ሽማግሌ አይሉ ምን አይሉ ማለት ነው። እና ፈጣሪ ይሰውረን እንጂ ከባድ ጊዜ ላይ ያለነው ያለ ነው። ህመሞች እድሜ አይመርጡም በአሁን ሰዓት። ስለዚህ ትክክል ነሽ ሩታ፣ ማዘን የለብሽም አዘንሽን የሚያስረሳ ባል ሆኖ አብርሽ እስኪመጣ ድረስ ደግሞ ከጓደኞቿ ጋር ፈታ ማለት ከቤተሰቦቿ ጋር ፈታ ማለት መብቶ ነው። እኔ እንደዚህ ተሰማኝ። እንግዲህ ስተት ከመሰላችሁ ኮሜንት አድርጎልኝ በጨዋነት። የኔ ቤተሰቦች ጨዋናችሁ ሲጀመር ማለት ነው እና አብርሽ ደግሞ ነገ አብርሽ የሞኝ ነው፣ ለምን መሰላችሁ? ታያላችሁ። ቆይ ነገ ሪያሊቲ ሆኖ ሪያሊቲ ያስመስሎ ሌላ ሂወት ጀመርኩ ብሎ ከአንዷ ጋር መምጣቱ አይቀርም። እሱ እንደ ሞኝ ቀጥ አድርጎ ነው፣ እንደዚህ አክርሮእና አምርሮ ነው የሚገባበት ሲገባ ማለት ነው እና የአብርሽም ፍሩ። ሩታን አትፍሩ፣ አትፍሩ፣ ሩታን አትፍሩ። አብርሽም ፍሩ። እሱ ነው ብዙ ጊዜ ጥፋትን መለየት የማይችልው። አንዳንድ ጊዜ ደግሞ እንትን ብልጥ አይደለም አካሄዱ። አሁን እሷ ስትገባ በቃ ሰታችኋለች። መስማት ጆሮ ያለው ይስማ። ምን ልጁ ምን አይነት ላይፍ እንዳለው የተያዘ ሕይወት እንዳለው ቆንጆ ነው ብላ ሀሳቧን በምገልጽ ሰዓት ቀጠቀስ አርጋ ተናግራለች። ይሄ ለእኛ ሌላ ሀሳብ እንዳናስብ የሚነግረን ግልጽ ጉዳይ ነው። ሩታ ሰው ባል አታማግጥም፣ በዚህ እንተማመንባት፣ ልጃችን እንኮራባታለን። እኛ ገባችሁ አደለ እና ያልሆነ ያልሆነ ደግሞ በጣም ዘግናኝ ኮሜንት ምጽፉላት ልጆች ማለት ነው ሂዱ ሌላ ቤት፣ እዛ ሌላ ቦታ ጨ ይሄ ስድብ ምናምን የለመዳችሁበት ቦታ እንዴ? ምን ባረክሽ ነው የምትሰደቡ? ሆ በቃ ሁሌ እሷን አዘን ነው የምፈልጉት። ሁሌ ስታለቅስ በነካ በጠባ ው ስትል አብርሽና እሷ ሲበጣበጡ ኡ ማየት ነው የምፈልጉት። ጥግ ድረስ ነው እኛ ምናምናት ማለት ነው። ባልዮ አብርሽ አጠገቧ ስሯ ቁጭ ብሎ በደንብ ነገረ ስራውን ሁሉንም በደንብ ያጤኑ አይመስለንም። ግን እኛ ደግሞ ተመልካቾች ይሄን ያህል በሩታ እንተማመናለን ማለት ነው። ምንም አይነት ክፉ ነገር ውስጥ ምገባ ልጅ አይደለችም። ምንም ብታደርጓት ራሷ መተጠበቅ ነች። ደግሞ አሁን ላይ ደግሞ ግድ ነው፣ ፅንሱም እሷም ጤናማ የሆነ እርጋታ፣ የተረጋጋ ነገር ያስፈልጋቸዋል፣ ደስታ ያስፈልጋቸዋል። ሐዘን ብስጭት ጥሩ አይደለም በዚህ ሰዓት። የሚገርማችሁ ማለት ነው ሩታ በብስጭት በንዴት የምትቀጥል ከሆነ በእርግዝና የሚከሰት ግፊት ይመጣባታል። ይሄን በዛ ላይ በእርግዝና ጊዜ እንዲህ ህመም እንኳን ሲመጣ መድኃኒት እንኳን ለማዋጥ ከባድ ነው፣ አይዋጥም። ብዙ ክልክል የሚያደረጉ ነገሮች አሉ እና አሁን ላይ የመጣችበት መንገድ ኖርማል ነው ብላችሁ አስቡት ለማለት ወዳለ። ለማንኛውም እኔ ከዚህ አንግል ነው ያየሁት። መቼስ አስተሳሰባችን እንደ መልካችን ይለያያል እና አስተሳሰቤ በዚህ ልክ ነው እኔ ዛሬውን ቪዲዮ የሳልኩት ማለት ነው እና ምንም ምን ነገር ቢፈጠር እንዲህ ራሷን ምትጥል አይደለችም። ትዳሯን አክብር አይመስለኛል። እስካሁን ቀለበቷን እጇ ላይ ያለውን ማለት ነው፣ እስካሁን ድረስ ሳታወልቅ የተቀመጠችው። አብርሽ እኮ ካወለቀ ከመጣላታቸው ሰሞን አካባቢ ጀምሮ ነው። ተመልከቱ፣ ከጣቱ ቀለበቱ ነው ያወለቀው። ከዙ እንኳ ምን እንደሆነ አልተናገረም። እና ይህን ያህል ነው ታማኝነቷን ልላችሁ ፈልጌ ነው። ለማንኛውም እንግዲህ ከዚህ በኋላ ያለው መቀራረባቸው፣ ጓደኝነታቸውን የሰሩልን ቪዲዮ ሊመጡ ይችላሉ፣ እንዳትቆረቆሩ። ብዙ ማለት ነው አብርሽ። ይሄ ደግሞ እንግዲህ አምሮባቸው ይመጣል። አምሮን ነው የሚመጣው። የምሮን ቤተሰብ ሰላማችሁ ይብዛልኝ። እስኪ ላይክ፣ ሼር ማድረግ አትርሱ። ወዳችኋለሁ። ቸርቆዩልኝ ባይ